ላይ የተኖራ ቡታጀራ ስለሆነች አዲስ አበባ አልመጣችም ነበረ። አሁን ግን አዲስ አበባ አስመጣች። አዲስ አበባ ላይ አዲስ አበባ እንግሊዝ ስጦታ ይዞላት መጣች። እሱም የተላከው ከካናዳ ነው። እንግዲህ ደስ የሚል ነው ናት። በቃ መስራት ማሻላ ደግሞ ልካቸው ከልካቸው ታዘው ነው ማለት ነው። እንግዲህ አንዳንዴ ጓደኛ እንደዚህ ተስፋ እንደዚህ ማፍራት እንደዚህ መሆን ጋር መቀራረብ ከሱ ጋር ጠጋ ማለት

ደስ ይላል እና ማሻለብ ያለው እንግዲህ ሶፊ እኔ ተብሎ ሶፊ ደስተኛ፣ ያ ቀን ስለታሪክ ነው። በጣም የድሮ መልኳ ሁሉም ተመልሷል። ፊት እንዲያነሳ ልብሳ ፊት አሉ ተቋቁሮ ሁሌ እያለቃቀሰች ነበረ። አሁን

ይገባል ማለት ነው። እና በጣም ደስ ብሎኛል አልሐምዱሊላህ እንኳን ለዚህ ቀን አበቃኝ።

ይላሉ ማሻላ ማሻላ ማሻላ ብለናል። እንኳን ደስ አላችሁ። እንኳን መጣላችሁ። የተሻለ የመጣላችሁ ይጨምራላችሁ። እና የተለያዩ ደግሞ ያው ታውቃላችሁ፣ በዚህ በፊት ሶፊያ ማስታወቂያ አምጥታ ተገፋት። ስለ ተውፊቅም እንግዲህ ብዙ ነገር አውርቶ ነበር። አጢጥ እሷ ናት ያስታረቀቻቸው ጊዜ የጠራቻቸው

ደስ የሚል ጓደኛ ናት እንደዚህ አይነት። አስባ መስጠቱ ራሱ በጣም ትልቅ ነገር ነው። እና አላየስጠሽ ወላሂ አላየስጠሽ በጣም እናመሰግናለን። እንግዲህ ዛሬ ፋንዲሻ በፋንዲሻ ሆነዋል ሆነ ልጆቹ ማለት ነው ማን ይጠቀን ያሉ ነው። አምሮባቸዋል ደግሞ ማሻላል ልብሱ ራሱ ከራሳቸው

እና በጣም ነው የምናመሰግነው። የዛሬ እንግዲህ አይታቸዋል ማለት ነው። ፋንዲሻ በፋንዲሻ ነው የሆነ ደስ ብሏቸዋል። ስጦታ፣ በነገራችን ላይ ይሄ በጣም ከባድ ነገር ነው። ትንሽዬ ነገር፣ ለምን የሰው ልጅ ስጦታ ከተሰጠ የዘላለም ቅርስ ማለት ነው። ማይጠፋ፣ ተጨቅላት፣ ማይጠፋ አለ አይደል? እኔም እንዲህ ባረገኝ የምትሉበት ደስ የሚል ዜማ

ለምን አትሆነም? የሰው ልጅ አስታውሰው የፈለገ ነገር ከላከ ያ ነገር የሰው ስጦታ፣ ወላሂ እኔ ሳያው ሳያው የዘላለምን ማለት ነው። የፈለገ ቢቸግረኝ የፈለገ ብቆም መጠን የሰው ስጦታ የሰው አትሰጠኝም ቢቸግረኝ ማለት ነው። እንደምንም አድርጊያ ይችላዋለሁ እንጂ ችግር

የመደብ ዙሪያ ላይ ትሰራለች። ለምግብ የቀረበች እናት ልትገኝ እንግዲህ ቤተሰቦች፣ እናንተም ደስታችሁን ያለው ነገር እንግዲህ ደስ ይላል። በተኖ ደስ ያለ እናንተም አይለያችሁ ዘላለም ያቆያችሁ እድሜና ጤና ይስጣችሁ። እሷም ለሀገሯ ሀገርም ከሆነች እዛም ትዳሯ እንዲዛ ቁጭ ያለችም ከሆነ ከልጆቿ ከባለቤቷ ከቤተሰቧ ጋር ይጠብቃት። ሀገር ደግሞ ሀገር ስለሀገሯ ነው።

ታማኝ ከሆነ ለሀገራዊ ላይ ያብቃት እና ለምድር መላሽ ያደርጋቸው የሰው ልጅ ተመጣጥቶ የተፈጥሮ ተግባር ተገቢነት ያለው እንግዲህ ዛሬ ቪዲዮ ይህን ይመስላል። በሌላ